ሰላም ጤና ስጥልን ውድና የተከበራችሁ የናርድ ቤተሰቦች እንዴት ናችሁ? ዛሬ በላይቭ መልኩ መጥቻለሁ ወደ እናንተ እንዴት ናችሁ? ሁላችሁም በያላችሁበት ሰላም ጤና ፍቅር ደስታ አብዝቼ የምኝላችኋለሁ። ቤተሰቦች ዛሬ ላይቭ ላይ አብረን ቆይታ ልናደርግ ሳይሆን የነበረንን የቁርፍ ቻሌንጅ ትሪት በቪዲዮ መልኩ መስራት ስላልቻልኩኝ ዛሬ በላይቭ የመጨረሻውና ሰባተኛ ቀናችንን አብረን እናደርጋለን ማለት ነው። ከትላንት ወዳ ሰርቼ እንደ ተውኩት ነው ያለው። ትላንትና አንድ ቀን እየዘለልኩ ምናምን ነው ቪዲዮ እየለቀኩላችሁ ያለሁትና ትላንት ቪዲዮ ማልሰራውም ላይቭ ማልገባውም በእርግጥ ላይ ገብቼ አላውቅምና ቪዲዮ ላይክ አድርጉ። ቻሌንጁን ያላያችሁ የስድስት ቀን ከዚህ በፊት የተለቀቀ ጸጉራችሁ፣ የሳሳባችሁ ጸጉራችሁ ለሚበጣጠስና ጸጉራችሁ መንታላበጀ ከመስመር ለወጣ ለሚበጣጠስ ጥንካሬ ላጣ ፀጉር አሪፍ የሆነ እስፕራይ ነው። አሰራሩ ቪዲዮ ከዚህ በፊት የሰራሁት አለ። ከታች የቅርንፉድ እስፕራይ ነው። ሁላችሁም ተጠቀሙበት። ለአስር ደቂቃ አብረን ቆይታ እናደርጋለን። ድጋሚ በሌላ ላይብ እገባለሁ። ይሄ ግን ሁሉም ከዚህ በፊት ቻሌንጅ ከኔ ጋር ስታደርጉ ለነበራችሁ በሙሉ በቀጠሮ ቀናችን መገናኛ ስላለብን ቪዲዮ መስራት ስላልቻልኩ በላይ መጥቻለሁ። ቤተሰቦቼ ሁላችሁም ላይክ አድርጉ፣ ቪዲዮን ሼር አድርጉ። ፀጉራችሁ ስለሆነባችሁ የተለያየ ስለ ፀጉር መጠየቅ የምትፈልጉትን የምጠቀሙ ሌሎች ቪዲዎች ስሰራ ስለ ፀጉር ብዙ ጊዜ የምጠቀመው ነገር ትጽፋላችሁና ለምንድን ነው ለእናንተ ርከማ እንደማላደርገው በሚል ነው። በዚህ የመጣሁትኝና ሁላችሁም ቪዲዮ ላይክ አድርጉ፣ ሼር አድርጉ። ሀሳብ አስተያየታችሁን የምትፈልጉትን ጥያቄ ማቅረብ ትችላላችሁ። የፊት ለፊት ጸጉሬ እንደምታዩት በጣም አጭር ነው። በነገራችሁ ላይ እኩል አይደለም ጸጉሬ ፊትለፊቱ ለፊቱ እና ኋላው ከአምፖሎ ፊት ቪዲዮ ላይክ አድርጉ፣ ሼር አድርጉ። አዲሶች ደግሞ ሰብስክራይብ አድርጉ። ቪዲዮ ጥራት ላይ ኖረው ይችላል። ባይዘው ግን ሰራቻልኩ ነው ዝንሽ ከተበጠረው ላይ ይወች ነች። በቃ በፊት ይሄን ነገር ሳልጠቀም ጸጉሬ ማለት ነው፣ ጭንቅላቴ ላይ የቀረ እስከማይመስል ድረስ ነበረ ተነቀቀ። ቻሌንጁን፣ ያልተጠቀማችሁ ከዚህ በፊት ያመለጣችሁ፣ ወረድ ብላችሁ ማየት ትችላላችሁ። ላይክ አርጉ። ቪዲዮን ድምጽ እየሰማችኋል በደንብ መሐመድ ኦመር ምላችሁ እኔ የማይጠቅመኝን ለራሴ ለጸጉሬ ያላገለግለኝን ነገር ለእናንተ ርከማ እንዳላረጋችሁን ቤተሰብ ሁላችሁም ተጠቀሙ። ይሄ ጭቃ ቅባት ከዚህ በፊት አሳይቻችኋለሁ። ቤት ውስጥ ራሴ ያዘጋጀሁት ቅባት ነው።

አፍጣችሁ እያያችሁ ነው። ለምን ላይክ አታደርጉም? እጃችሁን ያቀላላችኋል? ላይክ ብታረጉት። ምንቀኛ ሀበሻ ላይክ አድርጉ። እጃችሁን እሳት አይበላው ጥድ ይዛችሁ አፍጣችሁ You're ይሄ አጠቃላይ ከምሉ ጸጉሬ እንግዲህ በሁለት ቀን በፊት ቢሆን ማለት ነው። ይሄን ስፕራይ ሳልጀምር ጸጉሬ በተሞሸጠ ቁጥር ምን ያህል እንደሚወጣ ብታዩ፣ ይሄ ከማንኛውም ሰው ጸጉር ላይ ሊወጣ የሚችል ነው። እዩት። ወር ፍሮም ዩ ምን ነበር የሚባለው? ፍሮም ኢትዮጵያ ቤተሰቦቼ ላይክ አድርጉ፣ ላይ አድርጉላችሁ ያላችሁ ፕሊስ ላይክ አድርጉ። በደንብ እያንዳንዱን እያችሁ ይሄ ዙሪያ አካባቢ ላይ ማለት ነው። ጎንበስ አደጋጌ ብዙ ጊዜ እንደዚህ ማሳያችሁ፣ ልክ እንደ ፊት ለፊቱ የኋለው እዚህ ማጅራታችን ላይ ጸጉራችን ይሰባበራል። ለዛ ደግሞ ብዙ ጊዜ ፊት ለፊቱ ላይ ነው ፎከስ ምናደርገው እና ያኛውም ማግኘት አለበት። የትኛውም ማሳጅ ስናደርግ ቅባቶች ስንቀባ ስፍራይ ስናደርግ

እና ቤተሰቦች በእንደዚህ አይነት መልኩ ጸጉራችሁን ተንከባከቡት ላችሁ ፈልጋለሁ። ዛሬ መጨረሻውና ክፍል ሰባት በዚህ አጠናቀናል። የተለያዩ ለጸጉር የሚጠቀሟቸው ስከራዎች፣ ትሪትመንቶች፣ ቅባቶች እና ቤት ውስጥ የሚሰሩትን ውህዶች ደግሞ እጀላችሁ መጣለሁ። የዛሬ ቪዲዮ በዚህ እናበቃለን። ቪዲዮ ላይክ አድርጉ፣ ቻናሉ ሰብስክራይብ አድርጉ። ሰላማችሁ ይብዛልኝ። ባይ ባይ።